ትርፋንጀት ትርፋንጀት አንድ ሰሞን ስትቃጠል ከዛ በኋላ ዞር ብለው ፊት ና ዙረ ሄዳለሁ። አንዬ እስኪ ንገሪልን። እኛ እኮ የማይረባ ነገር የሚያስጠላ ነገር ወተው ከመናገር ቢቀርስ በቃ እዛው መጨቃጫ እና ስለነሱ ብዙም አተታ አልፈልግም። ፋንጀት ቡታጅራ ዘና ብለህ እጠብቀሃለሁ ና እናስተናግድሃለን እያሉ ነው ሳምርዬ። ምን ብላ እንደነገረችው አላውቅም። ትናንት እንደዚህ ሆኖ ነበር። ስቶሪ ላይ የሆነ ነገር ፖስቶ ነበር። ታውቃላቸው፣ ስለ ሀይሜና ስለ ቡሩኬ ያለው ቦታ የተለየ ነው። ሀብ እንግዲህ ማለት ነው ይህ ነው ህይወትን መፈራት አለ ያገሬ ሰው። ምንም ቢፈጠርም ዋናው ጤና ነው፣ ዋናው ደህንነት ነው። ቤተሰቦች እንዴ ከጤና በላይ ምን አለ እንዴ? ይሄ ተራ ነገር ለተራ ነገር መጨነቃለ እንዴ ደሞ ዞራ ዞራ አይነት ሆናል ይችላል። ለምዳኔ አንድ ሰሞን ግባና ማለት ነው በሰላሳ ሁለት ቦታ መርፌ ሲሰካካል ማለት ነው የሃይሚ መርፌ ማለት ነው ምላሷ ትሰካካል ከዛ በኋላ ከመጣበት ወደ ነበርክበት ይላል። ልክ እንደ አርሴናል ተጫዋች ማለት ነው፣ ዳኒ ተብዬው ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው። ደና ነኝ። ሁላችሁም ሰላማችሁ ብዝት ይበልልኝ። የቀብራራው እህቶች እንዴት ናችሁ? ደና ናችሁ? የሃይማኖት እህቶች ደና ናችሁ? አላችሁ ሰላም ናችሁ እኛ ደህና ነን፣ እግዚአብሔር ይመስገን። ቀብራራው ሰሞኑን እንግዲህ በመጥፋትህ በጣም ተከፍተን ነበረ፣ በጣም አዝነን ነበር። አንድ ነገር ላንተ ልነግር መጥቻለሁ ዛሬ እንዳንድ እንደ እህትነት የተሰማኝን ስሜት ማለት ነው። ብሩህ የሆነ ነገር ተፈጠረ። ምን አለ ምን አለ? ተስፋ አትቁረጥ። በቃ ተስፋ በእግዚአብሔር ብቻ አንተ ብዙ ነገር አሳልፈ የለ እንዴ? ከዚህ በፊት ብዙ ብዙ የምናውቃቸው እኛ እናውቃቸዋለን። ተወራ አልተወራ ስለማታወራ ማንም ሰው ሊረዳ አይችልም። ስለዚህ ውድ እህቶችም ለብሩክ ያላችሁ አመለካከት በጣም ትልቅ እንደሆነ አውቃለሁ። በሃይማኖትም በኩል እንደዛው፣ ግን ሃይማኖትን ወደ ትክክለኛ መንገድ እየመራችኋት ሳይሆን ወደ ሌላ መንገድ እየወሰዳችኋት ነው። ሶ ብሩክ ጥፋት አለ ለምትሉ ደግሞ የውር ጭፍን የምትፈርዱ ናችሁ። እናንተ ማለት ነው ምክንያቱም ብሩክ ምንም ጥፋት የለበትም። በቃ ጥፋቱ እየታወቀ ነው፣ ተነግሮለታል፣ በይቅርታ ታልፏል፣ አለቀ። ይቅርታ አለመቀበል የሃይማኖት ችግር ነው እ ደግሞ የራሷ ሪዝኗ ስለነበረ ነው። ከብሩክ የመለየት ምክንያት ስለምትፈልግ ነበር፣ ተሳካ ይባላል፣ አለቀ። ሌላው ሲስ ዛሬ እንደዚህ አውርተሽ ነገ ታርቀው ሲመጡ ምን ታወሪ? ያለሽ እንዲ ባሳዩኝ ቪዲዮ አይደል እንዲን የማወራው ሃይሚ በተናገረችው ነገር አለ እንዴ የምናገረው ስለዚህ ነገ ታርቀው ተመጡ ወይ ብሩኬና ሃይሚ ታረቁ ተመስገን ነው ምለው ምንላለው ትናንትና ስለተናገረችው ነገር ነው የተናገርኩት ሰው ሰላም ብሎ ይሄዱ ምንድነው እናንተ እናንተ ያዲስ አበባ ያዲስ አበባ ሪልስ ሪልስቴት ሩልስቴት አስተራራቂ ናቸው እንዴ አኬ ነው እሺ ሪልስቴት የሚያስመርቆ ይሄ ክላስ ይሄ ክላስ የሚሉትን ይመስል ሰላም ኦ ማይ ጋድ ልክ እንደ ፕሬዚዳንቱ ሰላም ያለበትን ቡርኪን ኤክስ ኤክስ ያረግሽ። ልጅ እዚስ ብር ይበል። ምን አባሽ ያደረገሽ? ቆይ ምን አረገሽ? ምን ያርግሽ? ሰላም አላ ሰላም አለችው አለቀ እንዴ። ሲስ ተቃጠልሽ፣ ለምትሉ ደግሞ እኔ ምን አቃጠለኝ? ምን አቃጠለኝ? እኔ ይህኔ ባልጋ ሄዳ ስለምነው አላየዋት ኔ ሃይማኖት፣ ስለምነው ያየሁት ትርፋንጀትን ነው። ስለምን ያየሁት ከትርፋንጀት ጋር ነው የፈለገችውን ነገር ስትሆን ያየሁት። ደግሞ ወርቅም ልሰር ምን፣ እኛ እኮ ወርቅ ማሰር ሀብል ማሰሯን አይደለም የምንቃወመው ማለት ነው። ለምን በዚህ መልኩ ሆነ ነው በቃ የኔ ጥያቄ። ሌላው ደግሞ ምንም ማሰር መብቴ ነው። ከአንተ ጋር ተለያየቼ የለ እንዴ ብሩክ ሆዬ፣ የኔ ጀግና፣ አሁንም ቢሆን በዚሁ ቀጥል። የመሬ ነው ምለ አንተ ነህ፣ ከመጀመሪያው ጀምረህ እንደዚህ። ዛሬ ሰው ሰውን አስከብሬ አከብራለሁ ስትል የራስህን ክብር ዝቅ ያረከው ራስህ ነህ፣ ማንም ሰው አይደለም። በፊት እኮ ሃይሚ ቀና ብላታዩ ብሩኬን ማለት ነው። ቡታጅራ በሴት ፕራንክ ያደረገችው ቀን አዋሳ ልትሄድ ምን አለች? እዛ ቀን ማለት ነው እኔ ብሩኬን በፊት በጣም ነበር ምፈራው፣ አሁን ግን ከጥፍሬ ቆሻሻ አልቆጥረውም ማለች አልፈራውም አለች። እና ይሄ ምንድ ምን ማለት ነው? ስለዚህ ራሱ ያቀረባት ራሱ ያደረገው ነገር ነው። ስለዚህ ብሩኬ ወደ ራስ ተመለስ፣ በቃ ራስህን ሆን፣ ሁሉም ነገር በጊዜው ይስተካከላል ይሆናል። እኔ እዚህ ጋር ሴት ልጅ ሆነሽ በሴት ልጅ ለምትሉኝ ነገር እኔ አይመለከተኝም። ሴት ልጅ ማለት ነው አንድ በቷ ጣፋጭ ሲሆን ነው። በቃ አንድ በቷ ንግግሯ እንዴ፣ አይደለም ብሩኬን ማለት ነው አንተ የተባለ ሽሻ ጠጪ የሆነ ወንድ፣ ሴት ልጅ ናት አሸንፋ፣ ትዳሯን በስነ ስርዓት የምትመራ ከሱስ የምታስወጣ ሴት ናት። ለምን ሴት ብልጥ ልጅ ናት። ሴት በጣም ብልሃተኛ ናት። በትዳር ላይ አንዳንዶቻችሁ ናቸው ዛሬ ሶሻል ሚዲያን እየተከታተላችሁ ደካማ የሆናችሁት እንጂ የምሬ ነው። ሴት በጣም ብልሃተኛ ናት እን ገና ምንም ገና አብረው አልኖሩ ገና ምንም ሀ ተብሎ ምንም ነገር ሳያያዝ እነዚህ ልጆች አብረው ቢኖሩ ነገ ምን ይፈጠራል? ይሄን ነው ማሰብ ያለባቸው። ገና ታሁኑ ይህን ያህል አርባ ክንድ ምላስ መጎጠት ምን ይባላል? ምን ይባላል? እኔ ምን እኔ ምንም ሴት ልጅ ምናምን ሴት ልጅ አንድ በቷ ነው ጣፋጭ የሚያደርገው ነገርኳቸው። በቃ በስነ ምግባሯ ነው ሴት ልጅ ወንድ ልጅ ማሸዛኝነት ያለባት ማለት ነው። ብሩክ ደግሞ ምን ምን ያረጋታል? እናንተ አሁን እሷ ምን ታውቂያለሽ? የውስጧን እኛ ያሳዩንን ነው እንጂ ከዛ በኋላ ያለውን እኛ ምን አገባን? እኛ ባየነው ነው የምንናገረው። ከዛ በኋላ ያለውንማ ራሳቸው ናቸው የሚያውቁት። ራሳቸው ሁሌ ይቅርታ ብዬ ልለምንህ ነው እንዲህ። አንተ ተፈላጊ መሆንክን ነው እንዲህ የምታውቀው። እዳኔ ፊት ማለት ነው ተፈላጊ ይመስለዋል እኮ ፈልገሽው አይደል እንዴ? ከዚህ በፊት ስታለቅሽ ከዱባይ ያስቀረሽው ፈልገሽው መሰለኝ። ሙታጅራ ድረስ ሄደሽ ጓደኞቹ ሳይቀሩ ደግሞ አንድ ነገር ቡሩኬ ማለት ነው። ተፋ ቆርጦ በራሱ መንገድ ሲቀመጥ፣ በጓደኞቹ በሚወዳቸው ጓደኞች እየሄደች እንት ምትለው ነገር ማን እንድታገኘው ምታረገው ጥረት። ታዲያ እኔ ተቃጥዬ እኔ ነኝ እንዴ ሰው ተጣልቼ በሰው ልታረቅ ይቅርታ ተብዬ በስነ ስርዓት ተለምኜ እግሬ ላይ ተወድቆ ይቅርታ አድርጊ ስባል እምቢ ብዬ ሰው ለመታረቅ እንደገና የድሮ ጓደኞቹን እየፈለጉ ና እናስታርቀኝ፣ ምናምን እኔ ባሌን እንደዛ አላረግም። የምሬን ነው ምላቸው፣ ባሌን እንደዛ ብዬ አልታረቅም። ለምን እንደው ውስጤ ከውስጤ እንኳን ይቅርታ ባላረግለት እንኳን ይቅርታ አሁን ተቀብዬ መናገር ያለብኝን ነገር እናገረዋለሁ። በቃ ከፈለኩ ካሜራ ላይ፣ ካልፈለግኩ ከካሜራ ጀርባ ችግሬን ራሴ ነው የምፈታው። እነሱ አሁን እሱ ይቅርታ ብሏ ችግራቸውን መፍታት ስትችል፣ አንተ ያመጣህብኝ ጣጣ ነው እንደዚህ። ብሩኬ ያመጣቸው ታዲያ፣ አንቺ ዳኒን እንድታፈቅሪ ብሎ ነው እንዲ ያመጣው። ብሩኬ ፕራንክ አደረግሽው፣ ታግቻለሁ፣ ቡታጅራ ድረስልኝ በፖሊስ በፈረስ ብለሽ ከፍፄ ጋር ፕራንክ አደረግሽ። በዛ ፕራንክ ተናንደደብሽ። የውስጡን ስሜት የዛን ሰዓት አይታችኋል? አላያችሁም እንዴ በዛ ሰዓት በዚህ ጊዜ ደግሞ አገራችን ላይ በጣም ሰው ይታገሳል ይታገታል። ስለዚህ እሱ ወዲያው ስልኩን እንኳን ማንጋ ልደውል እያለ በጣም ነው የደነገጠው። በዛን ሰዓት በዛን ሰዓት መኪና ሲነዳ ከፊት ለፊቱ እራሱ ሰው ነበር፣ ቢገጭ ይታሰራል። ይሄ ልጅ በጣም ተናዶ ነበር በሰዓቱ። ያችን ፕራንክ ነው እንግዲህ ከሰው ሲጋ መጥቶ እዚህ የሰራው ማለት ነው። በሰዓቱ እሱ መበቀሉን ነው ያየው። እንደገናም ደግሞ እሷ በእኔ ምን ያክል እምነት አላት? ከአንዴም ሁለት ሶስቴ ብዙ ጊዜ ፈትነዋለች። እሱ እሱንም ማየት ፈለገ። አምስት ሳንቲም ምንም አይነት ነገር ሳታልፍ ቀረች፣ ወደቀች፣ አለቀ። እሱ ግን ስንት ጊዜ የወደቀበትም ያለፈበትም አለ። እሱ ማለት ነው ብሩክ ማለት ነው። ስለዚህ ምንም ብሩኬ ጋር የሚያገናኘው ነገር በፍጹም የለም። እኔ ማቃቸው ሁለቱንም በቪዲዮ ነው። እኔ የማንም ደጋፊ ሆኝ ያልናገር የምናገረው ስለ እውነት ነው። በቃ ሃይሚ አሁን ብሩኬ ምንም ችግር የለበትም። ብሩኬ ከሀይሚ ምላሷ ግን በጣም አስቸግሮታል። ምላሷ ማለት ነው። እውነቴን ይህን ስነግራችሁ የምትናገረው ንግግር ጭንቅላቱን እየበሳው ነው እየሄደ ያለው ገባችሁ። በዚህ ምክንያት ብቻ ሌላ ሌላ ስህተቷን ሳይቆጥር ይሄ ምላሷ ብቻ ከእሷ እንዲርቅ እያደረገው ነው። ዝም ብላችሁ እዩት ስታወራ፣ እሷ ስታወራ ዝም ብላችሁ እዩት። ምንም ይሄ ድራማም በሉት ከወናም በሉት ምንም በሉት ምን እኔ ንግግሯን በጣም ነው የጠላሁላት። በጣም ማለት ነው። እየተቃጠልኩ ሳይሆን ለራሷ የሚጠቅማትን ነገር ለነገ ህይወቷ የሚጠቅማትን ነገር ምንም፣ ጉልቻ ቢቀያይሩት ወጥ አያጣፍጥም፣ ወንድ ቢቀያይሩት ምንም ትርጉም የለውም፣ ምንም ትርጉም የለውም። የያዘችውን አባቷ ምን አለ? ያሹ መስና ስርዓት ይዘሽ ፈጣሪሽን አመስግኝ ብሏል ከዚህ በፊት። ስለዚህ ከዚህ የተሻለ ደግሞ ከብሩክ የተሻለ ወንድ ደግሞ መቼም አታመጣም። መቼም ማለት ነው። ሰው ናችሁ ትኖራላችሁ፣ ህይወት ይቀጥላል። መቼም ብሩክ ስለሄደ ብቻዋን ትኖራለች ብለን አናስብም። ይመጣል ይመጣል ይሄዳል። ምንም አዲስ ነገር አይኖርም። ምንም ይሄ ያለ ነገር ነው። ግን ሁለቱም ጋር የተዋወቁት በጥሩ ስነ ምግባር ነው፣ በጥሩ ነገር ነው። ሚዲያው ላይ ማቀባበል ያደርጉላቸው በጥሩ ነገር ነው። በዛ ምክንያት ነው እንጂ እዛም እዛም ከማለት በአንድ ቦታ ታቅቦ መኖር፣ ታቅቦ መስራት፣ እሷ ያንን አልፈለገችውም። ገባችሁ። ከሌላ ሰው ጋር መስራት እንደዚህ እንደዛ ነው የምትፈልገው ያንን ነገር ደግሞ ብሩኬ እንድታረገ አልፈቀደላትም እስካሁን። አሁን ደግሞ ፈቀደላት እና ምንም እኔ እኔ እየተናደድኩ ሳይሆን ለሷ እያሰብኩላት ነው። ገባችሁ? አንዳንድ ጊዜ የሆነ በጣም ስንወደድኛ ሴቶች ማለት ነው ያ ሰው የሆነ የሚጠላን አይመስለንም። እውነቴ ነው። ታይቷላችሁ እየቆያችሁ ማለት ነው። ወይም ደግሞ ሌላ ቦታ እንደዚህ ሆን በጣም በፍቅር ኖረው ኖረው አሁን ላይ ያሉትን ማየት ትችላላችሁ። በእያንዳንዱ ሚዲያ ላይ አለ። ስለዚህ እንኳን አይደለም ይሄ ከሱስ ነፃ የሆነን ሰው በጸባይ አሸንፎ ይዞ መኖር ማለት በጣም ሲምፕል ነገር ነው። የኤፍሬም ሲግሞ ሚስቱን እስኪ ይዋት ቢዋት። እስኪ እንዴ እሷ ብትጣላም እኮ የሆነ የምትታረቅበት ሲስተማ ራሱ በጣም ደስ ይላል። አነጋገሯ ማለት ነው። ሀይሜ እኮ ንግግር ላይ ዜሮ እኮ ናት። የምሬ ነው። ማለት ለሌላ ሰዎች ቃላቷ ይጣፍጣል፣ ለሌላ ሰዎች። ለብሩክ ግን የምትናገረው ነገር ለብሩክ የምትመልሰው መልስ እሬት በስንት ጣዕሙ እሬት፣ በስንት ጣሙ። የምሬ ነው ምላችሁ። እኔ እኔ ሲስ ማለት ነው እየተቃጠልኩ ሳይሆን ለሷ እያዘንኩላት ነው ማወራው። የምሬ ነው ምላችሁ። እውነት ከብሩክ የበለጠ ላሳር የሃይማኖትን ጸባይ ችሎ የኖረ ማንም የለም። አሁንም ደግሞ ችሏት ቢኖር ራሱ አንድ ወር ሁለት ወር ሶስት ወር፣ እመኑኝ እመኑኝ ሚዲያ ላይ ካቆየን ፈጣሪ፣ ታያላችሁ፣ ታያላችሁ፣ ታያላችሁ። ሲጀመር ሀብም ትናንትና በስጦታ ቃል አይቀየርም ብሏል። ምን ሆነ ነው ምናምን ብላችሁታል። እውነቱ ነው እና እንዴ ወንድሙን እዚህ አስቀምጣ እሷ የሄዳ ስጦታ ምን ይሉታል? እኛ እኮ የስጦታ መሰጥቷል። ስጦታ እኮ ሰው በስራው እኮ ተወዶ ዳይመንድም ወርቅም ሊሰጥ ይችላል። ትስሰጥ በእሱ አይደለም ችግሩ። ብሩክን ከዚህ በኋላ አይደለም ለማመጥ እኔ እንዲህ ላይንህ እናፍቅሻለሁ አረብሮ ኪብዳንስ ስሙኝ ስምናያለአረባካቸሁ አረባካቸሁ ማለት ሆነ በስርዐት እናያለን።